ለኔ ስሜት ቢኖርሽ ኖሮ ትነግሪኝ ነበር። እኔ እንደሱ እዛ እኔም ሰላም፣ እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ ክፍል አንድ መቶ ስምንትን ይዤላችሁ መጥቻለሁ። ከዛ በፊት ከወደዱት ለወዳጅ ዘመዶ ሸር በማድረግ እርስዎም ላይክ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ ጆሮ በጣም አዝኗል፣ ልቡም ተሰብሯል። ሀናም በጣም ግራ ተጋብታለች። እንዲ ምን ሆኜ ነው ይህን ውሳኔ የወሰንኩት እያለች ነው። እዝራም ያው ያሰበ ሁሉ ተሳክቶለት ደስ ብሎታል። ሀና በጣም ግራ ገብቷታል። እንቅልፍም አልወስዷት ብሏል ለህቷም ትነግራታለች። ምን ሆነሻል እያለች ሰላምም ታፋጥጣታለች። ምንም አልሆንኩ አሁን ምንም አይነት ነገር ላውራሽ አልችልም በቃ። ግን ጥሩ አይደለውም ትላታለች። ጆሮ አስቀየመሽ እንዴ አሲር ትላታለች። አይ አላስቀየመኝም፣ አግኝቸውም ነበር እያለች ትነግራታለች። እና ምናልሽው ትላለች በቃ እንዴ በአባትሽ ምክንያት ከሱ እንዳትርጪው ሊያደርግሽ ይፈልጋል። ስለዚህ እሱ ደግሞ እንደማይሆን ነግሬዋለሁኝ ትላታለች። ምን ማለት ነው? ለምን? ሰላም ትላታለች። አይ ጆሮ አሁንም ይወድሻል ትላታለች። ሀናም ለእዝራ ዛሬ ያቀረበላትን ስለተቀበለች ግራ ይገባታል። እንዴ አሲር ይወደኛል እንዴት? በማለት ሰላምን ትጠይቃታለች። አዎ ትላታለች። ሀናም ብቻዋን ታወራለች። ወይኔ በቃ አስቀየምኩት ማለት ነው። ለምን ቀድሞ አልነገረኝም? ምንድን ነው የወሰንኩት ውሳኔ? አስቀየምኩት። እስኪ ልደውልለትም እያለች ስልክ ደጋግማ ትሞክርለታለች። አሲር ደግሞ ስለተናደደ ስልኩን አጥፍቶ መንገድ ዳር ቁጭ ብሎ ያጨሳል። እዝራ ዛሬ ደስ ብሎታል፣ ከረጅም ጊዜ በኋላ እየፈራ ሀናን የጠየቃትን ስለተቀበለችው። ሰላምም ከእዝራ ጋር እንድትኖሪ እፈልጋለሁ በማለት ከዚህ በፊት ነግራት ነበር ሀናን ዛሬ። ግን ሀና ለእህቷ አልነገረቻትም። ወይዘሮ ሜላት ዛሬ ድምብላሊን ጉሮሯዋን ታንቃታለች። የት ነበርሽ? የት ወተሽ ነው ደግሞ ምግብ ይዘሽ በማለትም ትጠይቃታለች። ድምብላሊ ድንገት በዛ ስታልፍ ተምቹ መንገድ ላይ ቁጭ ብሎ ታየዋለች። እንዴ ምን እያደረክ ነው በማለትም ቀርባ ትጠይቀዋለች። በጣም አዝኛለሁ ተናድጃለሁም ይላታል። እኔኮ እርግብ ጋ ሆነ ሳይህ መጀመሪያም መጨረሻ ይሄ እንደሚሆን አቅ ነበር፣ ትለዋለች ምን ማለት ነው ደግሞ ስለ እርግብ ምልክት ነውም ይላታል። አይ አንተ ስትስቅ ነው የሚያምርበህ ትለዋለች። ለሱም ምግብ ሰርታ አንጥታ ስለነበረ በጣም አመሰግናለሁ ይላታል። ተምቹም ብቻውን ቁጭ ብሎ አሁን እኔ ስልኬን አጥፍቼ ጠፍቻለሁ፣ ማን የታለህ ብሎ ይጠይቀኛል ነገሩ እኔ እኮ ጠያቂ አለኝ፣ ጆሮ ይጠይቀኛል። በቃ እሱ ምንም ቢሆን አይተወኝም። እኔ እኮ እኔን እየፈለገኝ ነው የሚሆነው እያለ ብቻውን ያወራል። ግን ስልኬ ልክፈተውና ቢያንስ እንኳን ድምፄን ላሰማውም ይላል። ወይዘሮ ሜላት ሀና፣ ወይዘሮ ሜላት ወደ ሀና አባት ቤት በመሄድ እንዴ፣ ምንድን ነው ቤታችሁ ሁሉ ተዝረክርኳል፣ ለአጽዳ ሀን ሀና እያልመጣችም እያለችም አባቷን ትጠይቃለች። እረ፣ ችግር የለውም ይሄ ልጁ ታሞ ነው ማነ የተኛውም? ትላለች። እሱ ለአንቺ ደም የሰጠሽ አሲር ነው ይላታል። ምን ሆኖ ነው በማለት ትጠይቃለች። አላውቅም ብቻ ትንሽ ጠጥቷል መስል እሱ ነው አልተስማማውም እንዲህ ያደረገው ይላታል አይ ሌላ ያመመው መስሎኝ ነው ሀኪም ቤት እንሂድ ያልኩት ግን ምን ሆኖ በምን ምክንያት እንደዚህ ሊሆን ቻለ ለምን ጠጣም እያለች ትጠይቀዋለች እኔ አላውቅም ይላል አቶ ኖላዊ ድምብላልም እባክሽን እትዬ እኔ ወይዘሮ ባዮሽን ልጠይቅ አይደለም ምግብ ሰርቼ የሄድኩት ትላለች። አሴር ዛሬ በጣም አዝኗል። በቃ ሰው መክሮሽ ይሆናል እንጂ ያለ ብቻውንም ያወራል። የሀኒ አባት በጣም ግራ ገብቶታል። ሰላም እና ሀኒም ወሬያቸውን ቀጥለዋል። ድንገት ምናሴ ይመጣል። እንዴ ለምንድን ነው እኔ ስመጣ ወሬያችሁን የምታቆሙትም? በማለት ይጠይቃችኋል። አይ አንተ ስትመጣ ሳይሆን በቃ ማውራት ስለሌለብን እና ስለጨረስን ወሬያችንን ነው፣ ይሉታል። አይ ከኔ መደበቅ ጀምራችኋል ይላል ምናሴም። ወይዘሮ ሜላት የሀናን አባት እንዴ እኔ ባዩሽን በቃ ማስረጃ ያስፈልጋል አለዛ ካልሆነ ትወጣለች አሉኝ በማለትም ትነግረዋለች። እኔ ማድረግ ያለብሽን ራስሽ ነሽ የምታደርገው፣ ግን ይቅርብ ተያትስ፣ ይላታል የሀና አባት። አይ ይህን ሁሉ በደል አድርሳብኝ የእጇን ማግኘት አለባት፣ ካልሆነ እኔ ራሴ እገላታለሁም ትላለች። ይህን የአባትም እረ እንደሱ አይደረግም፣ ጥሩ አይደለም፣ አይበጅም ይላታል። ሀና ደጋግማ ለአሲር ስልክ ትደውላለች። ስልኩም ዝግ ነው። ለምንድን ነው ስልኩ የተዘጋው? ምን ሆኖ ይሆን ትላለች። ለምንድ ነው ስልክ የማያነሳልኝ እያለችም ብቻዋን ታወራለች። ወደ ቤትም ከሄደች በኋላ አባዬ አሲር በጣም ተናዷል፣ ምን ሆኖ ነው በማለትም ትጠይቀዋለች። እኔ ልጄ አንቺን ልጠይቀሽ እንጂ ምን አውቃለሁ ሀኒዬን ላገኛት ነው ብሎ ወጣ በዛውም እንደዚህ ሆኖ መጣ ምን ብለሹ ነው ምን ስተናግረሽ አስቀይመሹ ነው ይላታል እኔኮ አላገኘሁትም እኔ ሊያገኘኝ ሄዶ ነበር ትላለች በመሀልም ታስታውሳለች ምናልባት አይቱ ይሆን እንዴ ትላለች የዛሬው ክፍል ይህንን ይመስል ነበር ነጅሆም ኩኪንግን ላይክ ሸር ሰብስክራይብ በማድረግ እስከመጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግን ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦችም ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሸር ያድርጉ።